ጤና ይስጥልን ተመልካቾቻችን እንኳን ለሰንደቅ ዓላማ ቀን በሰላም አደረሳችሁ እንላለን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ አይጠገብ ነኝ። አብራችሁን ቆዩም። ሰላምን ለማረጋገጥ ማህበረሰቡና ኃላፊነት የተሰጣቸው የመንግስት የስራ ኃላፊዎች የሚጠበቅባቸውን መወጣት እንዳለባቸው በምክትል ርዕሰ መስተዳደር ማድረግ የከተማ ክላስተር አስተባባሪና የክልሉ ከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ተናገሩ። በማዕከላዊ ጎንደር ዞን ካይከል ከተማ አስተዳደር ከነባሩ ጭልጋና ጭልጋ ወረዳዎች የተውጣጡ የህብረተሰብ ክፍሎች በቀጠናው የሰላም ጉዳዮች ዙሪያ ውይይት አካሂደዋል። ዳንኤል ወርቄ ተጨማሪ ዘገባ አዘጋጅቷል። በማዕከላዊ ጎንደር ዞን ከአይከል ከተማ አስተዳደር ከነባሩ ጭልጋ እና ጭልጋ ወረዳዎች የተውጣጡ የህብረተሰብ ክፍሎች በቀጠናው ሰላም ዙሪያ ውይይት አካሂደዋል። በውይይቱ በምክትል ርዕሰ መስተዳደር ማዕረግ የከተማ ክላስተር አስተባባሪ እና የክልሉ ከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ጨምሮ የክልሉ የማዕከላዊ ጎንደር ዞን የሁለቱ ጭልጋ ወረዳዎችና ና የአይከል ከተማ አስተዳደር የስራ ኃላፊዎች፣ ሴቶች፣ የሃይማኖት አባቶች ና የሀገር ሽማግሌዎች ተሳትፈዋል። ነዋሪዎቹ በተፈጠረው የሰላም መደፍረስ ከፍተኛ እንግልትና የህይወት መጥፋት እየደረሰባቸው መሆኑን በውይይቱ ገልጸዋል። አሁን ህግ መከበር አለበት እያለ ህብረተሰብ እውይ እላል ለምንድን ለምንድነው ህጉም አይከበር እስከ መቼ ድሮ ድረስ ነው እሽሩሩ አሁን ሌባ ሽሩሩ? የሰው ልጅ አንድ ሞት ይሞታል። እኛ ግን ሌትም ቀንም በዚህ የቅማንቱ ሽፍታ፣ በዚህም ደግሞ ፋኖ ይመጣል እያልን ደግሞ ሁለት አይነት ጦር ነው ይዞና ያለ ልጆቻችን ትምህርት ቤት እንዳይውሉ፣ ትምህርት ቤት እንኳ ሄደው ደርሰው ሲመጡ በሰላም ይመጣሉ አይመጡም፣ ልጆቻችን ጥበቃ ነው ምንብለው የምናድረው። ነዋሪዎቹ ህግ የማስከበር ስራን መንግስት በጠነከረው ሁኔታ ሊሰራ እንደሚገባ አሳስበዋል። እነርሱም እገዛ በማድረግ ሰላምን ለማረጋገጥ ዝግጁ መሆናቸውን የተናገሩት። ይሄ መጀመሪያ በእናንተ ጠበቅ ይበል፣ እኛ መሃል ያለው ስለሚፍረከረክ፣ እናግዛለን፣ እንረዳለን። መንግስት አለ ብሎ ሰላም ለማስከበር ቢመጣ እውነቴን ነው፣ ወንዱ የያዘውን ይዞ ሴቱ በርበሬ ይዞ ይወጣል። የሰላም መደፍረስ በአካባቢው ሰብአዊና ቆሳዊ ኪሳር ያደረሰ መሆኑን የማዕከላዊ ጎንደር ዞን ምክትል አስተዳዳሪ አላምሮ አበራ ተናግረዋል በህዝቡ ዘንድ የሚነሱ ጥያቄዎችን ለመፍታት እየተሰራ መሆኑንም ገልጸዋል በጋራ ሆነን ከእናንተ ጋር እንሰራለን በጋራ ሆነን ከሰራን ደግሞ የአካባቢው ሰላም ይስተካከላል የአካባቢው ሰላም ሲስተካከል ደግሞ የመልማት አቅም በሚፈለግ ደረጃ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 የመጀመሪያው በጽንፈኝነት ዙሪያ በጽንፈኝነት አመለካከትና ድርጊት ላይ ወጥ የሆነ አቋም መያዝ በጣም ተገቢነት። በተደራጀ መንገድ ይሄ ኃይል በሰላም እንዲገባ አባታዊ ጥረታችሁ እንድታደርጉ፣ እናታዊ፣ ወንድማዊ፣ እህታዊ ጥረታችሁ እንድታደርጉ ጥሪ እናቀርባል። የአማራን ሕዝብ ጥያቄ መፍታት የሚቻለው በነፍጥ ሳይሆን በመወያየት በመሆኑ የሚነሱ ጥያቄዎች እልባት እንዲያገኙ መንግስት እየሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስ ስራ አስተባባሪና የክልሉ ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን ማመር ተናግረዋል። ሰላሙ እንዲመለስ ሁሉም አካባቢውን ተደራጅቶ እንዲጠብቅ መንግስት ድጋፍ እንደሚያደርግ ኃላፊው ጠቅሰዋል። ጽንፈኝነትን በግልጽ አውግዛቸኋል። እዚህ ላይ ያለውን አቋም አሁንም ማጠናክራቸው መቀጠል ያስፈልጋል። ሰላምን ለማረጋገጥ ወሳኝ ስለሆነ ሁላችንም ኃላፊነት አለብን ብላችሁ አመራሩም ህብረተሰቡም የጋራ ኃላፊነት መውሰድ አለበት። ለዚህ ደግሞ መንግስት አስፈላጊውን ድጋፍ ያደርጋል። ከጸጥታ መዋቅሩ ጋር ሆኖ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ወጣቶችና ሴቶች አካባቢ ሰላም እንዲሆን የድርሻቸውን መወጣት እንዳለባቸው በውይይቱ ተመላክቷል። ሰራዊቱ በሰንደቅ ዓላማ ፊት የገባውን ቃል ጠብቆ ኢትዮጵያን ለቀጣይ ትውልድ ለማስረከብ እየሰራ መሆኑን የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ገለጹም። በሀገር መከላከያ ሰራዊት የሰሜን ምዕራብ እዝ የሰንደቅ ዓላማ ቀንን በልዩ ልዩ ወታደራዊ ትዕይንት አክብሯል። ቃልኪዳን ኃይሌ ተጨማሪውን እንደሚከተለው ታቀርበዋለች። ሰንደቅ ዓላማ የሀገር ምልክት ነው። የኢትዮጵያ ሰንደቅ ዓላማ ከፍ እንዲልና ሉዓላዊነቷ እንዲረጋገጥ በርካቶች ስለ ሰንደቅ ዓላማ ተዋድቀዋል። ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ በብሔራዊ ደረጃ የሰንደቅ ዓላማ ቀን ተከብሯል። በሰሜን ምዕራብ ዕዝ የሰንደቅ ዓላማ ቀንን ሰንደቅ ዓላማ የመስቀል ስነ ስርዓትን ጨምሮ በልዩ ልዩ ወታደራዊ ትዕይንት ተከብሯል። የሰሜን ምዕራብ ዕዝ አባላትም ለኢትዮጵያ ሰንደቅ ዓላማ ያላቸውን ስሜት አጋርተውናል። ባንዲሯን ስናይ ኢትዮጵያን ያየነው የሚመስለው አንድ ሰራዊት ልክ ባንዲሯን ሲያይ ሀገሩን እያየ እንደሆነ ነው የሚሰማው እና ስለዚህ ሰንደቅ ዓላማ ለእኛ ትልቅ ቦታ አለው፣ ልዩ ቦታ አለው። ብዙዎች ለዚህ ሰንደቅ ዓላማ ብለው ራሳቸውን ሰውተዋል፣ ራሳቸውን አጥተዋል። እዚህ ቦታውኝ ሀገሬን በማገልገል ለሰንደቅ ዓላማው በመቆሜ በጣም እድለኛ ነኝ። እንደ ራሴ ማለት ነው በታማኝነት በሀቅነት በእኩልነት ሀገሬን ለማገልገል ዛሬም ነገም ቁርጭ የተነስቻለሁ እስካለው ድረስ ማለት። የኢትዮጵያን ሰንደቅ ዓላማ ሳይ በጣም ትልቅ ደስታ የሚሰማኝ ምክንያቱም ለአፍሪካ ኩራት የሆነች የሆነ ባንዲራ ነው። ኢትዮጵያውያን ብቻ ሳይሆን ሙሉ አፍሪካዊት የሚኮራበት ባንዲራ ነውና ኢትዮጵያዊ በመሆኔ ብቻ በጣም ኩራት ይሰማኛል። የሰሜን ምዕራብ ምራብ ዕዝ ዋና አዛዥ ሌተናር ጀነራል ብርሃኑ በቀለ የሉዓላዊነት ተምሳሌት የሆነችውን ሰንደቅ ለማክበር በክብር መስዋዕትነትን የከፈሉ በርካታ ጀግኖች መኖራቸውን ተናግረዋል። በዚህም ሰንደቅ ዓላማ ለሰራዊቱ ትልቅ ትርጉም ያለውና መገለጫው መሆኑን ገልጸዋል። ሀገራችን ኢትዮጵያን እናገለግላለን በመስዋዕትነታችን በደማችን ሕይወትም ገብረን ብለን ማሰልጠኛ የገባንበት ዕለት ጀምሮ። ሰንደቅ ዓላማችን ፊት ተንበርክከን ቃለ መሐላ የፈጸምን ስለሆነ ነው። ሰንደቅ ዓላማ ለእኛ የተለየ ትርጉም፣ የተለየ መልእክት ከልባችን ከመንፈሳችን ጋር የተሳሰረችና ሰንደቅ ዓላማችን ኢትዮጵያ ከውጭም ሆነ ከሀገር ውስጥ ፈታኝ ሁኔታዎች ቢገጥሟትም የሰንደቋን ክብር ለመጠበቅ የማይዝል ክንድ መኖሩን የጠቀሱት ሌተናል ጀነራሉ የሀገራችን ሉዓላዊነት ጠብቀን ለመጪው ትውልድ እናስተላልፋለን ብለዋል። ሁልጊዜም እንደምናደርገው ዋጋ ከፍለን ሀገራችንን ጠብቀን ለመጪው ትውልድ ማስተላለፍ ይጠበቅብናል። የዛሬ የሰንደቅ ዓላማ ቀንም መልእክት ዋናውም ይሄ ነው፣ ሉዓላዊነታችንን መጠበቅ፣ ብሔራዊ ጥቅማችንን ጠብቀን ለመጪው ትውልድ የማስተላለፉ ስለሆነ እንደቀደምት ቀደምት ጀግኖች አባቶቻችንና አሁንም እንደ ጀመር ነው ሀገራችን ሊዋላ እንጠብቀን ለመጪው ትውልድ የማስተላለፍ ተልኳችንን በብቃት እንድንወጣ በዚህ አጋጣሚ ላስተላልፍና ላሳስባችሁ እወዳለሁ። በኢትዮጵያ በየዓመቱ ወረሃ ጥቅምት አንደኛ ሳምንት የመጀመሪያው ሰኞ በሀገር አቀፍ ደረጃ የሰንደቅ ዓላማ ቀን ይከበራል። ሀገራችንን ከውጭ ወራሪ ከውስጥ ባንዳዎች ለመጠበቅ ቃል እንገባለን ቃል እንገባለን። ሰንደቅ ዓላማ ቀደምት ኢትዮጵያውያን ለአሁኑ ትውልድ መስዋዕትነት የከፈሉበት የክብር መገለጫ መሆኑን አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ተናገሩም። ትውልዱ የቀደሙት አባቶቹን ጀግንነት ማስቀጠልና ለሰንደቅ ዓላማ ክብር መስጠት እንዳለበትም አስተያየት ሰጪዎቹ ገልጸዋል። ደስታ ካሳ ተጨማሪ ዘገባ አለው። የራሳቸው ሰንደቅ ዓላማ ካላቸው ጥንታዊ ሀገራት የምትመደበው ኢትዮጵያ የውጭ ወራሪ በገጠማት ጊዜ ልጆቿ በሰንደቅ ዓላማ ጥላ ስር ተሰባስበው ዳር ድንበሯን አስከብረዋል እያስከበሩም ይገኛሉ። አቶ መስፍን አያሌው በጥንታዊ የኢትዮጵያ ጀግኖች አርበኞች ማህበር የሰሜን ጎንደር ጀግኖች አርበኞች ማህበር ጸሐፊ ናቸው። ከሰንደቅ ዓላማ ክብር ጋር በተያያዘ ለጣቢያችን ሀሳባቸውን የሰጡን አቶ መስፍን አያሌው ሰንደቅ ዓላማ የሀገር መገለጫ፣ የሀገር መለያ መሆኑን የቀደሙት አባቶች ምስክር መሆናቸውን ያነሳሉ። አውሮፓውያን ለቅኝ ግዛት ወደ ኢትዮጵያ ቢመጡም እንኳን አርበኞችን ሰዎችና የኢትዮጵያ ህዝቦች ለሰንደቅ አላማቸው መስዋዕትነትን በመክፈል ነጻነታቸውን ማስከበራቸውን ያነሳሉ ሰንደቅ አላማ ማለት የአገር ነጻነት መገለጫ ነው አርበኛውና ህዝቡ ለሀገሩ ነጻነትና ለሰንደቅ አላማው ሲል ህይወቱን ሰውቷል አጥንቱ ከስክሷል ደሙን አፍስሷል የኢትዮጵያ ሰንደቅ አላማ ክብራችን ናት በጣም ፍቅር አለኝ በጣም ፍቅር አለኝ ምክንያቱም ኩራቴና አላማዬ ስለሆነች ነው። የአቶ መስፍን አያሌውን ሀሳብ የሚጋሩት የጎንደር ከተማ ነዋሪዎች የቀደሙት አያቶቻችን ባስመዘገቡት መስዋዕትነት ለሰንደቃቸው ክብር ሰጥተዋል ብለዋል። ይሁን እንጂ ላሉ ነዋሪዎቹ አሁን ላይ ለሰንደቅ ዓላማ ክብር መስጠት ላይ ክፍተቶች መኖራቸውን በአስተያየታቸው ነግረውናል። ከህይወት የበለጠ የለም። እስከ ህይወት መስዋዕትነት ድረስ የተዋደቁለት ይዋደቁለት የነበረ ትልቅ ክብር ያለው ነው ሰንደቅ ዓላማ። የቀድሞ አባቶቻችንም ብዙ መስዋዕትነት የከፈሉበት ቤታቸውን፣ ልጃቸውን፣ ሁሉ ነገራቸውን ትተው የተዋጉበት ነውና በጣም ነው ወደ ሰንደቅ ዓላማ የሆኑ ትውልድ አባቶቻችን ለነጻነት በጀግንነት ያስከበሯትን ሰንደቅ ዓላማ ለሀገር ጊዜው የሚጠይቀውን አኩሪ ተግባር በመፈጸም ተገቢውን ክብር ሊሰጡ እንደሚገባ አስተያየት ሰጪዎቹ ያነሳሉ። ማህበረሰቡ ልዩ የሆነ ትምህርት ተሰጥቶት የሰንደቅ ዓላማ ማንነትን አውቆ ክብሩ እንደ ቀደመው እንደ አባቶቻችን እንዳለፈው ክብር ቢሰጠው መልካም ነው። ላለሁ አንዳንድ የሚመዘነው ትንሽ ቢመስለንም ረግጦ መሄድ ለሀገራችን ክብር እንደሌለው ነው የሚያሳየው። ትውልዱም ቢሆን ያንን የአባቶችንና ያቶችን ታሪክ ነው ማወቅና መገናዘብ ያለበት። ትውልዱ ማወቅ አለበት። ምልክቱ የአባቶቹ የተዋደቁበት ለሰንደቅ ዓላማቸው ሲሉ የሞቱበት ደማቸውን ያፈሰሱበት መሆኑን ማወቅ አለበት። ሰንደቅ ዓላማ የመስዋዕትነት፣ የሉዓላዊነት፣ የግዛት አንድነት፣ የስነ ልቦና፣ የፖለቲካና የታሪክ የአብሮነትና የብሔራዊ መግባባት መገለጫ አርማ ምልክት በመሆኑ ማንኛውም ኢትዮጵያዊ ዜጋ ለሰንደቅ ዓላማ የሚገባውን ክብር መስጠት የማክበርና የማስከበር ኃላፊነትና ግዴታ እንዳለበት ነዋሪዎቹ ገልጸዋል። አገርና ሰንደቅ ነፃነት ከሌለ ሰንደቅ ዓላማ የሉዓላዊነትና የመከባበር ተምሳሌት መሆኑን በጎንደር ከተማ አስተያየታቸውን የሰጡ ተማሪዎች ተናገሩም። የሀገር አርማ የሆነውን የሰንደቅ ዓላማን ምንነትና ክብር ለተማሪዎች ለማሳወቅ እየተሰራ መሆኑም ተገልጿል። ማህደር አድማሴ ተከታዩን ዘገባ አዘጋጅታለች። ኢትዮጵያውያን ለሀገራቸው ሰንደቅ ዓላማ ከፍ ብለው መውለብለብና ለደንበሯ መከበር ሲሉ በተዋደቁላት ልጆቿ አሁንም ድረስ ለጥቁር ሕዝቦች የነጻነት ተምሳሌት ሆና ቀጥላለች። የነገ ሀገር ተረካቢ ተማሪዎች የኢትዮጵያ ባንዲራን የሚሰጣቸው ትርጉም እንዲህ ይናገራሉ። ሰንደቅ ዓላማ ማለት የአንድ ሀገር የሉዓላዊነት ወይም የነጻነት ምሳሌ ነው። ስለ ሀገር ባንዲራ ሲነሳ ያው እንደ አንድ ኢትዮጵያዊ ደስ የሚል ስሜት አለው። ያነ ስሜት ሁሉም ኢትዮጵያዊ ላይ ይኖራል። አረንጓዴ ልምላሜ፣ ቢጫ ተስፋን፣ ቀይ ደግሞ የአባቶቻችን የከፈሉትን ነው ደሞ ነግረን ሲሆን ያነ ድብልቅ በአረንጓዴ ቢጫ ቀይ መጥቶ አንድ ኢትዮጵያዊን ፈጥሯል። እና አረንጓዴ ቢጫ ቀይ የኢትዮጵያ መገለጫ ነው። ሰንደቅ ዓላማ በትምህርት ቤቶች ዘወትር ጠዋትና ማታ የሀገርን ፍቅርና ክብር ባዘሉ ዜማዎች ታጅቦ ይሰቀላል ይወርዳልም። ድምጻቸውን ከፍ አድርገው በመዘመር ከፍ የሚያደርጉትን ባንዲራ የሚፈጥርባቸውን የሀገር ፍቅር ስሜት ተማሪዎቹ እንዲህ ይገልጻሉ። ማንኛውም ሰው የሀገሩን ባንዲራ መዝሙር ሲዘምር ደስ የሚል ስሜት አለው። ያን ስሜት ይሰማኛል እኔ ያው እንደ አንድ ኢትዮጵያዊ በኢትዮጵያዊነታችን ሁላችንም እንኮራለን። ቀኝ ያልተገዛች ሀገር ነች። ባንዲራን ሳይው ስሜቱ በቃ የራሴ የሆነ ኃላፊነት እንዳለኝ ይሰማኛል። እንዲሁም ደግሞ መዝሙር የራሱ የሆነ ስሜት አለው። ቁሜ በዘምርኩኝ ጊዜ ምን ያህል ነው በቃ ለሀገሬ ምንድ ነው የምከፍለው ብዬ የምጠይቅበት ቀናለኝ። የስነ ምግባር መምህራኑ እንዳንድ ዜጋ ስለ ሰንደቅ ዓላማ የሚሰማቸው ስሜትና ለተማሪዎቹ የሀገርንና የሰንደቅ ዓላማ ክብር እንደሚያስገነዝቡ ተናግረዋል። ሰንደቅ ዓላማ እንግዲህ ሲወርድ ሲዋረድ ከአያቶቻችን ከቅድመ አያቶቻችን እንዲሁም ከሀገራችን ጋር የተያያዘ ታሪክም ስላለው ከአገር ፍቅር ትምህርት ጋር አያይዘን ትምህርቱን በመስጠት ስላላቸው የተለያዩ መልእክቶችና የተለያዩ ውስጣቸውን በሙሉ እያስተማረ ከሳብጁት ጋር በተያያዘ እንዲገለጽ እያደረገ ነው። ብዙ የሀገሮች አረንጓዴ ቢጫ ቀይ ሰንደቅ ዓላማችን ተቀብለው ያንን እንደ ነጻነት ምልክት አድርገው የሚጠቀሙባት መሆኑን ተማሪዎች ግንዛቤ እንዲይዙ እነሱም እንዲያከብሩ እንገልጽላቸዋለን ማለት ነው። የቀደመ የሰንደቅ ዓላማ ክብርን ከፍ አድርጎ ማስቀጠል እንደሚገባ የጠቀሱት መምህራኑ ለሰንደቅ ዓላማ ልዩ ክብር መስጠት ይገባል ብለዋል። ከበፊት እኔ ስማር በነበረበት ሰዓት የሰንደቅ ዓላማ በጣም ክብር የነበረበት የምን መንገድ እንኳን ስሄድ ማያል ተማረው ሰው እንኳን ቆሞ የሚያከብርበት ያለበት ጊዜ እንደነበረ ያው ለሁላችንም ሁን አሁን ግን አብዛኛው የሚመለከተው አካል ብቻ እየሆነ ነው። ያም ስልጠና ትምህርት አንዳንድ ጊዜ ቀርብ እናንተ ተጠሪዎች ብትሰጡበት የተሻለ ፍቅር ይኖራቸዋል። ትልቅ መስዋዕትነት የተከፈለበት ነው፣ የነጻነት ምልክት ነው ስንል እኛም ደግሞ ልክ ሌሎች ትልቅ ትኩረት እንደሚሰጡት ሁሉ እኛም ራሳችን ትኩረት ሰጠን ልናከብረው ልናስከብረው የሚገባ መሆኑ ሁሉም ይህን እንዲያውቅና ማስከበር እንዳለብን ነው የሚሰማኝ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋ ያጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።